ሰላም ጤና ይስጥልኝ። ውድ የቻናሌ ቤተሰቦች ሰላም ናቸው? የደናናችሁ የደናን ይዛር ተመሰገነ ይሁን። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ፓውስ ሲሰሩ የነበራችሁ ፓውስ ኤርዶፕ ማለት ነው እንዴት ክሊን እንደምናደርግ እናያለን ማለት ነው። ዲቴሉን ወደ ቪዲዮ አሳያችኋለሁ ማለት ነው። ከዛ በፊት ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰባችን ሁኑ። ቀጥታ ወደ ቪዲዮ እንሄዳለን። ዳይ ወደ ቪዲዮ እንግዲህ ውድ የቻናሌ ቤተሰቦች እንዴት አድርገን ክሊም እንደምናደርግ እናያለን ማለት ነው። ቀጥታ ወደ ቴሌግራም እንገባለን ማለት ነው። ቴሌግራም ውስጥ ገብተን ያው ሊንክ አለች እዚችኛው ሊንክ ሊንክ ከሌላችሁ ይሄኛውን ቻናል ተቀላቀሉናት ታገኛላችሁ ማለት ነው። ስለዚህ እችኛው ሊንክ ስንትነካ ወይም ደግሞ ልክ ዌብሳይቱ ስንነካ ቀጥታ ወስደናል ማለት ነው። ፓውስ ሆም ላይ ያው መጀመሪያ ላይ የምናደርገው እዚ ላይ ቲጂ ዳሽ ቦርድ የሚለው ላይ እንመጣለን ማለት ነው። ከዛ ቬሪፋይ ማድረግ ያስፈልጋል ፓውስ ቴሌግራም አፕ የሚለውን እንነካለን ማለት ነው። ከዛ ስታርት ብለን ቬሪፋይ እናደርጋለን ማለት ነው አካውንታችን። ከዛ ኮንቲኒ ዌብሳይት ላል እናንተ ስልክ ላይ ያለው ብሮዘር የሚሆን ፋይርወርክ የተለያየ ኦፔራም ያው እናንተ ያላችሁ መጠቀም ትችላላችሁ። ምሳሌ በክሮም ይገባለሁ ማለት ነው። ከዚህ ላይ ባስቀመጠው አማራጮች ውስጥ ያው ቀጥታ ወደ ሃውስ ዳሽቦርድ የነበርንበት ቦታ ይመልሰናል። አሁንም ዳሽቦርድ ላይ እንመለሳለን። እንደምትመለከቱት እዚህ ላይ የመጀመሪያ ኮይን ሁለት ያሳያችኋል ማለት ነው፣ 240 ሺ ምናምን እያለ እያሳለፈ ያሳያችኋል። ከዛ እናንተ ወደ ላይ ስክሮል ታደረጋላችሁ፣ ወደ ላይ ስክሮል ታደረጉና ኔክስት እንላለን ማለት ነው ከዛ እንደምትመለከቱት የ240 ምናምን ሺ 4100 ነው ያለው። 3 ፐርሰንት ፊ ይቆርጣል ማለት ነው። ስለዚህ ወደ አራሺ ነው ማለት ነው የሚሆነው አጠቃላይ ክሊም የሚደረገው ስለዚህ ክሊም እንላለን ማለት ነው። ክሊም የሚለው እንደዚህ ሲመጣልን ራይት እናድርግና ኮንቲኖ እንላለን። ከዛ ሴንትራላይዝ ኤክስቼንጅ የሚለውን እናካለን ማለት ነው። አሁን በዚህ ሰዓት ላይ ቪዲዮ በሚሰራበት ሰዓት ላይ ያው ባይ ቢት ቢት ጌት ነው ያለው። ሌላ ተጨማሪ አካውንት ከሁለት እና ከዛ በላይ የሰራችው ሰዎች ሌላ ኩኮይን የሚባል ኤክስቼንጅ ወይም ደሞ የክሪፕቶ ኤክስቼንጅ ይጨመራል እየተባለ ይገኛል። እስካሁን ግን ስቲል ያሉት እነዚህ ናቸው። ስለዚህ እኔ ያው ባይ ቢትም ባይ ቢት ጌትም ሌላ አካውንቶችን ኮኔክት ስላደረኩ አሁን እሱን እየጠባበቅኩ ነው ማለት ነው የሚገኘው። ዞሮ ዞሮ እናንተ ቢትጌት ጌት ወይም ደግሞ ባይ ቢት ብቻ ያላችሁ ሰዎች ወይም ደግሞ አንድ አካውንት ብቻ ይሰራችሁ ወይም ደግሞ ሁለት ከሰራችሁ ከነዚህ ሁለቱ የተለያየ አካውንት፣ ምሳሌ በሁለት ከሰራችሁ፣ ሁለቱን አንዱን በባይቢት አንዱን ደግሞ በቢትጌት ማስገናኘት ትችላላችሁ ማለት ነው። ስለዚህ እኔ አሁን ያው ስቴፕ ላይ ያያችሁ በባይቢትም በቢትጌትም አንዳንድ አካውንት ስላገናኘው ይሄኛው አካውንት ገና ያው እየተጠባበኩ ይገኛሉ ማለት ነው፣ ሌላ ኤክስቼንጅ ላይ። ስለዚህ ቢት ጌትን ሞክሮ ወይም ደግሞ ባይ ቢት ባይ ቢትን ሞክሮ እሱን እናካለን ማለት ነው። አሁን ይስ አይዱ ይላል። ልክ አሁን እንደዚህ እንዳልነው ይሄ ከዚህ ላይ ባይቢት ማርጠናል ማለት ነው። ስለዚህ የባይቢት አይዲ እና የዲፖዚት አድሬስ እንዴት እናገኛለን ነው አሁን። ስለዚህ አሁን ቀጥታ እዚ ላይ እንወጣና ቀጥታ ቢትጌት ውስጥ እንገባለን ማለት ነው። አሁን ይሄ እንዳለ ባክ እንላለን፣ ወደ ኋላ አንመለስም መሃሉ ብቻ ነክተን ባክ ብለን እንወጣለን። ከዛ ቢትጌት ወይም ባይቢት ጋር እንሄዳለን ማለት ነው። ባይቢት እዚ ላይ አለ፣ እንደምትመለከቱት ባይቢት እንከፍታለን። ባይቢት ከከፈትነ በኋላ እንዴት ዲፖዚት አድሬስ እና እንደውም አይዲውን እንዴት እንደምንወስድ ደግሞ እናያለን ማለት ነው። እየከፈትልን፣ ስለዚህ እንደምትመለከቱት ልክ ሆም ፔጅ ላይ እንደገባችሁ ዲፖዚት የሚለውን እነካለን ማለት ነው። ዲፖዚት ስነካ ሁለት አይነት አማራጭ ያመጣልናል። አንደኛው ባይ ክሪፕቶ ዊዝ ፌይተ የሚለው እና ፒቱፒ እና ዲፖዚት ክሪፕቶ ነው። ዲፖዚት ክሪፕቶ የሚለውን እንመርጣለን ማለት ነው። ዲፖዚት ክሪፕቶ ከመጣም በኋላ ያው እንደዚህ ከላይ ከመጣላችሁ፣ መጣ። ካልመጣላችሁ ምን ታደርጋላችሁ? እዚች ላይ ፓውስ ብላችሁ ትጽፋላችሁ። ፓውስ ብላችሁ ስትመጡ ስትጽፉት ልክ እንደዚህ ያመጣላችኋል። ፓውስ የሚለውን እናካለን ማለት ነው። እዚ ላይ እንደምትመለከቱት ቹስ ዘ ቼን ታይፕ ይላል። ያው ሶሊያና ነው ያው ኔትወርኩን ሶሊያና ላይ ስለሆነ ሶላናን እነካልን ማለት ነው። ልክ ሶሊያና ሲንመርጥለት እዚ ላይ እንደምትመለከቱት ሁለት አይነት አማራጭ አለ። እዚች ላይ ሁለት አይነት የተደራረበችው ሳጥን የምትመስሉ ነገር ከነካንም ኮፒ ማድረግ ይችላል። ይሄ ነው አድሬሳችን፣ ይሄ ማለት ነው አድሬሳችን። አይ ደሞ ካልነ ደሞ ኮፒ አድሬስ የሚለው አለ። እዚች ላይ ኮፒ አድሬስ እና ኮፒ አድሬስ እንላለን፣ ወሰርነ ማለት ነው። ስለዚህ ይሄ እናደርጋለን። ልክ ቅድም ቴሌግራም ላይ ማhall እንደወጣ ነው። ይሄንን መሃል ነክቴን እንወጣና ቀጥታ ወደ ፓውስ ወይም ደግሞ ወደ ክሮም ቅድም ክሊም ወደምናደርግበት ቦታ እንሄዳለን ማለት ነው። ስለዚህ እዛ ስንሄድ ያው እንደምትመለከቱት ወደ ኋላ ትንሽ መልሶናል አንድ ስቴፕ። ከዛ ቀጥታ ይወስደናል አንድ ስቴፕ ይወሰድን ከዛ ስክሮል አድርገን ኔክስት እንላለን። ክሊም ከዛ ኮንቲኖ እንላለን። ሴንትራላይዝ ያው የመረጥነው ነው። ባይቢት አይደለ? ባይቢት እንላለን። ኢኤስ እንላለን። ከዛ ዲፖዚት አድሬስ ከዛ ኮፒ ያደረግነውን እዚ ላይ ምን እናደርጋለን? ፔስት እናደርጋለን ማለት ነው። ስለዚህ ዲፖዚት አድሬሳችን መጣ ማለት ነው። አሁን ምንድነው የሚቀረው? ባይቢት ዩአይዲ ነው። እሱንም እንዴት እናደርጋለን? እዚው ላይ ቺኞ ሶስ ሰረዟን እናካትና ቀጥታ እዛ እንሄዳለን ማለት ነው፣ ባይ ቢት ከፍቴ ስለነበር ስለዚህ ከዚህ ደግሞ ወደ ኋላ እንወጣ ምን እናደርጋለን፣ አሁንም ሆም ላይ ከዛዚ እዚህ ፕሮፋይላችሁ ላይ ትገባላችሁ። ፕሮፋይል ላይ ከገባን በኋላ ምንድን ነው ዩአይዲ ምናምን የምትለን እሷን ክሊክ እናደርጋለን። ኮፒ ሰክሰስፉል ያው ራሱ ዩአይዲ የምትለን ክሊክ ሲነደርጋት፣ ያው ኮፒ ሰክሰስፉል። ስለዚህ እንወጣለን፣ ከዚህ ወደ ቦታ እንሄዳለን፣ ባይ ቤት ዩአይዲ የሚለውን ክሊክ እናደርጋለን ማለት ነው ስለዚህ ይሄኛው አክቲቭ ሆኖልናል ማለት ነው ከዛ ምንድን ነው የምንለው እኛ ኮንቲኖ እንላለን ኮንቲኖ ካልን በኋላ ምንድን ነው ትንሽ ቆይና ፊኒሽ ይላል ማለት ነው ፊኒሽ ኮንፊርም ይላል ያው 4100 ኮንፊርም ትላላችሁ ከዛ ፊኒሽ ይላል ማለት ነው ይጨርሳል ስለዚህ እኛ አሁን እኔ ያው ኦልሬዲ ሁለተኛው ነው ዝም ብዬ እንትን አልኩት ሁለቱ ላይ ገቡ ይችላሉ መጀመሪያ ኮኔክት አድርጌ ስለነበር ስለዚህ እኔ ወደ ኋላ አወጣለሁ። በዚሁ ሁሉም ነገር በዚሁ ያልቃል ማለት ነው። በዚህ መንገድ ነው የምናገናኘው ማለት ነው። አጠቃላይ ያለንን ኤርዶፕ ባይቢት ላይ በዚህ መንገድ እናገናኛለን ማለት ነው። ስለ ያው 4 ሺህ 1 መቶ የነበረው አንድ 3% ስለሚቆርጥ 4099 ይገባል ማለት ነው ወደዛ። ዛሬ ቪዲዮ ይሄንን ይመስል ነበር እንግዲህ ቻናልን ሰብስክራብ ላይክ ያደረጋችሁ፣ ቪዲዮ ከተመቻችሁ ለሌሎች እንደር ሼር ያደረጋችሁ፣ ቤተሰባችን ሆኑ። ስለተከታተላችሁኝ በጣም አመሰግናለሁ። ቀጣይ በሌላ ቪዲዮ እንስክንገናኝ ድረስ ቻንስ